ሰላም ውድ የቻናላችን ቤተሰቦች ጤና ይስጥልን። ዛሬ በተለይ ለሀበሻ ፀጉር ውበትና ጤንነት ወሳኝ የሆኑትን የተፈጥሮ ዘይቶችና ምርቶች እንቃኛለን። የሀበሻ ፀጉር ልዩ ባህሪ ያለው፣ ይህም ትክክለኛውን እንክብካቤ ይፈልጋል። በተለይ ደረቅነት፣ መሰባበር እና የተጎዳ ፀጉር የተለመዱ ችግሮች ናቸው። እነዚህን ችግሮች ለመቅረፍ ተፈጥሯዊና ገንቢ የሆኑ ዘይቶች እና ምርቶች ወሳኝ ሚና ይጫወታሉ። እነዚህ ምርቶች ፀጉራችሁን በመመገብ እርጥበትን በመጠበቅ እና ለተጨማሪ እድገት የሚረዱ ናቸው። አብራችሁን ቆዩ። አንድ፣ የአርጋን ዘይት የሞሮኮ ፈሳሽ ወርቅ ተብሎ የሚጠራው ለፀጉር ያለው አስደናቂ ጥቅም ብዙዎች ይመሰክሩለታል። ይህ ዘይት በቫይታሚን ኢ እና በፋቲ አሲድ የበለጸገ ነው። ፀጉርን ለማለስለስ፣ ለማንጸባረቅ እና ከመሰባበር ለመከላከል ይረዳል። በተለይ ለደረቅ እና ለተጎዳ ፀጉር ተስማሚ ነው። የራስን ቆዳ በመመገብ ለፀጉር እድገት ከፍተኛ አስተዋጽኦ ያደርጋል። በጣም ተወዳጅ የሆነው ክሬም ኦፍ ኔቸር አርጋን ኦይል ሻምፖ ከአርጋን ዘይት የተሰራ ሲሆን ፀጉርን ሳይጎዳ ጽድት እንዲል ይረዳናል። በውስጡም ቫይታሚን ኢ እና ሌሎች ለፀጉር ጠቃሚ የሆኑ ንጥረ ነገሮች አሉት። በተለይ ለደረቅ፣ ለተጎዳ እና ለሚሰባበት ፀጉር ተስማሚ ነው ሰልፌት የሌለው በመሆኑ ለተፈጥሮ ጸጉር እና ቀለም ለተቀባ ጸጉር አንደኛ የሚባል የሻምፖ አይነት ነው ሶስት ፓልመርስ ሄር ፉድ ፀጉርን ለመንከባከብ ተብለው የተሰሩ የተለያዩ ምርቶች ስብስብ ነው በውስጣቸው የኮኮናት ዘይት የወይራ ዘይት እና የሺያ ቅቤ ያሉ የተፈጥሮ ንጥረ ነገሮች አሉት ይህ ምርት ጸጉርን በመመገብ በማጠንከር እና ጤናማ እድገትን በማበረታታት ይታወቃል። የፓልመርስ የጸጉር ምግቦች ለተለያዩ አይነት የጸጉር ላይ ችግሮች መፍትሄ እንዲሆኑ ተደርገው የተሰሩ ናቸው። አስ አይ አም ሊቪንግ ኮንዲሽነር በተለይ ለአፍሮ ሄር ታይፕ ተብሎ የተሰራ ምርት ነው። ፀጉርን በማለስለስ እርጥበትን በመጠበቅ እና በቀላሉ እንዲበጠር በማድረግ ይታወቃል። ይህ ኮንዲሽነር በውስጡ ኮኮናት፣ ግሪን ቲ አምላ እና ሸንኮራ አገዳ ያሉ የተፈጥሮ ግብአቶችን መሰረት አድርጎ የተሰራ ነው። ሽታው በጣም ደስ የሚልና ቀላል ነው። በመጨረሻ ሄማኒ ስዊት አልመንድ ኦይል ከጣፋጭ የአልመንድ ፍሬዎች የሚሰራ የተፈጥሮ ዘይት ነው። በውስጡ ቫይታሚን ኤ፣ ፋቲ አሲድ እና ሌሎች ለጸጉር ጠቃሚ የሆኑ ንጥረ ነገሮች አሉት። ጸጉራችንን ለስላሳ እና አንጸባራቂ ያደርግልናል። የጸጉርን እድገት ያፋጥንልናል። የራስ ቆዳ ጤንነት ይጠብቅልናል። እነዚህ ምርቶች አዘውትሮ በመጠቀም ጤናማና የሚያምር ፀጉር እንዲኖራችሁ እንመኛለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።